እንግዲህ በዛ እንደምትመለከቱት ብርቅዬ ከጠፋች ዋላ ደራለች። ብርቅዬም ፍለጋ ባሏ እንኳ የእሷን ያህል አልደከመም። ነገር ግን ተሰማ በጣም እያሰሰው እና የእነ ጽናትን ቤት እየቃነው፣ በቀንም በማታም በምሽትም በጠዋትም እየቃኘው ይገኛል። ጽናትንም በጥያቄ ናለዋና ዞራት እንዲያው እንዲያው ያሰገድ እኮ ቆንጅዬና በጣም ጀግና ልይ እኮ በጣም የምታበራ ልይ እኮ እንደወለደ አውቃለህ? ይላታል። አይ ጋሼ እባክዎትን የፈለጉትን ነገር በግልጽ ይናገሩ። ምን ለማለት ፈልገው ነው? እያለች ጽናትም ትጠይቀዋለች ሰውየውን። ሰውየውም ደግሞ አልናገርም ብሎ ሁኔታውን እንዲያው ጽናትን በመጀንጀንና በማሳሳቅ ሊያዋጣት ነበር፣ ግን አልተሳካለትም። አይ ተሰማ፣ እንዴው ፍቅር ለካ እንደዚህ ነው ማለት ነው። እንግዲህ ተሰማ የሚባለው የብርቅዬ ፍቅረኛ ይህ ነው። ባሏ የእሷን ያህል ሳይጨነቅ እሱ ያልቃኘው ሀገር ከቤተሰቦቿ፣ እስከ ጓደኞቿ፣ እስከ አካባቢው፣ እስከ ሰፈሩ ያልጠበቃት ቦታ የለም። ወይ ጉድ ብርቅዬ፣ ለካ የሚያፈቅርሽን ሰው ይዘሽ ነው የከረምሽው። ወይ ጉድ! የኛማ ፈላጊ የለንም እኛ። ዩቱብ ላይ ስንጠፋ እስኪ ምን ሆና ነው ሰአዴ የጠፋችው ብሎ ጥያቄ የለም። አሰላሙ አሊኩም ወራህመቱላሂ ወበረካትሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች፣ ሰሞኑን እያሳያችሁ እኛ ያለው ፍቅር የሰሞኑን ላይክ ሰብስክራይባችሁ እጅጉን ከልብ እያስደሰተኝ ነው። በዚሁ ቀጥላችሁ አሁንም ደግሞ በጣም በጣም እንደምታበረታቱኝ እጅጉ አምናለሁ ማለት ነው። ሁላችሁም ከጎኝ ሆናችሁ ሰብስክራይብ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮ ተጠይቃለሁ። ውድ ተመልካቾቻችን እንግዲህ ጽናት ድራማ ዛሬ ቁጥር መቶ ሰማንያ እንደደረሰ ላሳውቃችሁ ወዳለን ሁላችሁም ለዚህ ቻናል ላይ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑን። እስካሁን ድረስ በዚህ ደረጃ እየተከታተላችሁን ስላላችሁ እጅግ ከልብ ከልብ ከልብ እናመሰግናለን ማለት ነው። ጽናት እንግዲህ እዚህ ጋር ፈገግ እያለች። እንዲሁ የፈለጉን ነገር አለ እባክዎትን፣ እኔ የጣድኩን ነገር አለ ተናገሩና ተናገርና ወደ ገደለው ገባና ወደ ቤት ለገባ ነው ትረዋለች። እሱም ሲያሞጋግስና ሲያንቆለባ ብሳት ነበር። ነገር ግን ደግሞ ጽናት አልተዋጠላትም። የሆነ ነገር አስቡና የሆነ ነገር ፈልጎ መሆኑን አውቃበታለች። እዚህ ጋር እንግዲህ እንደምትመለከቷቸው ሰኒ በጣም ችግር ውስጥ ናት። ሰኒ በጣም አስቸጋሪ ውስጥ እንዳለች ግልጽ ነው። እዚህ ጋር ይህ ማስፈራሪያ ፊት ማነው ስሙ ጆከር የሚባለው ልጭ ይልቁንስ ይሻላል። ይህ ማስፈራሪያ ፊት አሁንም እያስፈራራት ይገኛል። እንዴት እንደዚህ ያደርጋን ከሴት ላይ ማለት ነው። ወንዳላደለ ሰው እኮ በሴት ነው ምንጊዜ የሚጠለለው ማለት ነው። ወደ ቤተሰቦቻችን ሰብስክራይብ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሁላችሁም ለቤት የአዲስ የሆናችሁ ልክ መልካም ጠያቂ እንደማቀርብላችሁ ሁሉ እናንተም ደግሞ ተግባራችሁን በተግባር እንድታሳዩኝ እፈልጋለሁ ለው ተመልካቾች፣ ሰብስክራይብ አድርጉኝ ማለት ነው። ሰኒ እንግዲህ እውነታውን ካልተናገርሽ ወፌላላ መሞትሽ አይቀርም ልገልሽ ነው ይላታል። ትፈራኛለሽ ብለህ ልታስፈራራኝ ከሆነ ተሳስተሃል። እኔ አንተም መቼም ቢሆን አልፈራህም ትለዋለች። እሱም ደግሞ ከጓደኛው ደውሎ ባክን፣ ጆካው ለምንም ለስራ አይሆንም። አንተ ጥሩ ቦታ፣ ለኔ የሚሆን ቦታ አዘጋጅና ጠብቀኝ እና ልጅቷን ደግሞ እስከ ወደዛኛው መጨረስ ነው የምፈልገው ይላል። አይ ሰኒዬ እንደ ዋያችሁ ታማኝም ስትሆኑ ብዙ ነገሮች ይደርሱባችኋን። አያችሁ ቤተሰብ ለሰውም ብላችሁ ደግሞ ጥሩ ነገር ስትሰሩ ልክ ለእናንተ ያኒ በተመላሹ የሚመጣላችሁ ነገር እንደዚህ ጉዳቻ ያለው ነገር ነው የሚመጣው ማለት ነው። እና ሰኒ እንግዲህ ራሷን አሳልፋ ኪራን አሳልፍ ያልሰጥም ብላ ያው እሷን ሊገላት እየተባባለም ነው። ሰኒም ደግሞ ፍርሃት ላይ ናት። እዚ ጋ ኪራና ናሆሚ ከናሆም እናት ቤት ደርሰው እየተመለሱ ነው። ጽዮንንም እንዳስለቅቀቻት ራኪብ አስለቅቀቻት። ደግሞ አለምዬም ደስ ብሏታል። እነመሩም ደስ ብሏቸውን በመለቀቋ ውድና የተከበራችሁ ቤተሰቦቻችን፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደምታበረታቱኝ አምናለሁ። አሁንም ከጎን የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ በሙሉ ማለት ነው። እና አንዳንድ ሰዎች አሉ አያችሁ። ሰው ማለት ነው ራስ ወዳድ ናት የናሁሜ እናት አሁን ሂዳ ራኪብን የተነገረቻት ንግግር በጣም የሚያሳምም ነው። ምክንያቱም እናንተ ዘረቤቶች እናንተ ብትጠፉ ባትጠፉ ምን ታደረጋላችሁ ብላ ሰደበቻት። አለምዬ አለምዬ ግን እንደዚህ ብላ መሳደብ የለባትም እሷ ትልቅ ሴትዮና ቢያንስ እንደ እድሜዋ መከበር ነበረባት። ይች ልጅ ደግሞ እቃ አይደለም የጠፋት፣ እህቷ ናት የጠፋችባት፣ ስለዚህ ብቸኛ ተጠርጣሪቱ እሷ ናት ስትባል፣ አያችሁ፣ እናንተ ሱስ የለኝም በማለት ማለት ነው። አንዳንድ ጊዜ ሱስ የለኝም እላለሁ፣ አያችሁ። ግን ሱስ የሚባለው ነገር በጣም ከባድ ነው። የምን ሱስ ልበላችሁ ደግሞ፣ እናንተ እኮ ታዞራላችሁ። በቃ የጋህዋም ይሆን የሻሂም ይሆን የማንኛውም አይነት ሱስ የለብኝም እላለሁ ነገር ግን ሳልጠጣ ከቀረው በጣም እንቅልፍና ራሴ መቆርቆር ይጀምረኛል ማለት ነው። እና አሁን ምንድነው ማድረግ ያለብኝ? ጋዋ ቱርኪ እጅ መጣ አለብኝ ማለት ነው አያችሁ። አሁን እናንተ ጋር እየወራ ስንት ጊዜ ያዛጋኝ ጀመር ማለት ነው። እና እዚህ ጋ መሩ እንግዲህ ሳቅ በሳቅ ሆና ነበር፣ እያለቀሰች ነበረ። ነገር ግን ደግሞ አሁን ላይ ፈገግታዋ ተመልሶላታል። ሰኒ ትለቀቅ እና ድራማዊ መርበት የምትሉ ሰኒእና ን መገናኘት አለባቸው። እንዲሁም መሩ ሶስታቸው ሲገናኙ ነው ድራማው የሚደምቀው ማለት ነው። እነሱ ከሌሉ ድራማው አይጣፈጥም ማለት ነው። ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዲያትረሱ ከጎን የሆናችሁ ለምታበረታቱ ለምሰጡ ፍቅር እጅጉን ከልብ አመሰግናችኋለሁ። እንግዲህ እንደምትመለከተዋት ብርቄና ሊና እያወሩ ይገኛሉ። ስለምን እያወሩ ነው ወደ ሚለው ስንመለስ ሊናና ብርቄ ስለቤት ሰራተኝነት ተሆን እያሉ እያወሩ ነው። ብርቄ ባክሽን፣ ከዚህ በኋላ ያው ደላላ ቤት እንሂድና ሰራተኛ ምናምን፣ ያን ሰው ቤት ሰርተሽ ብትኖሪ ጥሩ ነው ትላታለች። እንዲን ኢና ወይ የምታወሪው እኔ እንደዚህ አይነት ስራ አልሰራም፣ ምናምን ትላታለች። እኔ እኮ አሳይሻለሁኝ ምናምን እያለ ሞድም ልትይዝባት ትሞክራለች ማለት ነው። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ ናቲ ምን እያለ ነው ወደ የሚለው ስንመለስ ናታን አሁንም ቢሆን ከጽናት ጎን ነበረ ጽናት እያለ እምቡጥም ይላትን ሴትዮ ሊያስቀና እየሞከረም ነበር። ነገር ግን ደግሞ እሷም እጅግ በጣም ቆንጆ ነው አይደለም እያለች የሆነን ሰው ታሳየዋለች። እሱም ደግሞ እየተሯሯጠ ወደ ሊና ይመጣል። ሊናም ደግሞ ወዶኝ ፍቅር ጥያቄ ሊያቀርብልኝ ነው እያለች ወይን ይበላቸው። እንደው ጋህዋ ቱርክ እያልኩኝ እንደዚህ ልበላ እና፣ ውድ ቤተሰቦች ምንልላችሁ ነበር። በዚሁ አጋጣሚ እንደው የሆነ ነገር አትውሰዱ፣ በቃ ጥሩ አይደለም። ሻይም ሆነ ጋህዋ ቡንም ሆነ ምንም ሆነ አትጠጡ፣ ምክንያቱም በማይገኝበት ሰዓት ሰው አትሆኑም። ለዛም ነው ማለት ነው ቤተሰቦቼ። ውድና የተከበራችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዳትረሱ። ከጎኔ ሆናችሁ ለምታበረታቱኝ እጅጉን ከዱ ከዱ ጋር አመሰግናለሁ ውድ ቤተሰቦቼ። ውድ ተመልካቻችን በመካከል ዝም ብዬ ነበር እንደነገርኳችሁ ማለት ነው። በጣም እያጃጃለኝ ነው ያለው ጋዋና፣ ምንም ነገር ካልጠጣሁኝ መስራት አልችልም ማለት ነው። በቃ ቁጭ ካልኩኝ እንዳለ ይዞኝ ጥርግ ነው የሚለው ማለት ነው። እና ማሻፈግ ምናምን እንደዚያ ስለሚሆን በመካከል ቪዲዮን ሳላጠፋው ዝም ብያችሁ ነበር ማለት ነው። ውድ ተመልካቾቻችን ሁላችሁም ከጎን ሆናችሁ ለምታበረታቱ ለምሰጡኝ ፍቅር እጅግ ከልብ አመሰግናለሁ። ሁላችሁም የሰው ዲገት የሚያስደስተው እንግዲህ ስድስት መቶ አራት ሺ ስድስት መቶ ልገባ አስራ አንድ ሰው ሀያ አንድ ሰው ይቀረኛል። በዚህ ቪዲዮ እንግዲህ ሀያ አንድ ሰብስክራይብ አድርጋችሁ ኢንሻላ ሁላችሁም

ሁላችሁም እንግዲህ የጽናት አባት እንደምትመለከቷቸው በአካባቢያቸው ሸምጋይና ትልቅ ሰውዬ ተብለው የሚጠሩ ጥሩ ሰውዬና አሸማጋይ አስታራቂ ናቸው። በነገራችን ላይ ስለ ሽማግሌ በዚሁ ካነሳን አይቀር አንዳንድ ብንል ጥሩ ነው። የሀገራችን ሽማግሌ ድሮ ጊዜ ሲፈርዱ፣ ያኔ ፍርድ እንግዲህ በእርግጥ የአላህ ነው። ነገር ግን ያው ህግጋት ሲያወጡ ማለት ነው፣ በሀገራችን ማለት ነው። እና እስኪ መጀመሪያ ወደ ዳኛ ከመሄዳችሁ በፊት እንዲሁም የሚባለው ትረት ምን ትረት አለ መሰላችሁ፣ የዘመድ ያለ ሳይባል የዳኛ ያለ ሳይባልም ይባላል ትረቱ ማለት ነው። እና ቤተሰቦቻችን ሁላችሁም ሰብስክራይብ አርጉ። በአንዳንድ ቀልድ ምክንያቶችም ደግሞ ጥሩ ጥሩ ምክሮችን እየተመካከረን እንሄዳለን ማለት ነው። እና በሀገራችን ሽማግሌ ማለት የተጣላ የሚያስታርቅ፣ እንደገና ደግሞ ጥሩ ነገር እንዲደረግ የሚያደርግ ነበር በድሮው ሰዓት። አሁን ላይ ግን ዋናው ነገር ፍየል አረዱላቸው እንጂ ፍየላቸውን እየበሉ ስለ ሰው ክብርም ሆነ ስለ ሰው ምንነት ምንም የሚያገባቸው የሚመለከታቸው ነገር የለም ማለት ነው። ውድ ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ። እንግዲህ ይህን ቻናል በጣም አድጎ ብዙ መልካም ስራ የምንሰራበት እንዲሆን ሁላችሁም ከጎኔ እንድትሆኑ እጠይቃለሁኝ። ምክንያቱም ይህ ቻናል አሁን ላይ ምንም ላይጠቅመን ይችላል እዚህ ጋር በዋይፋይ ዝም ብዬ ጊዜን ከማሳልፍ ሰብስክራይቡን ላሳድገው ብዬ ነው እንጂ ኢትዮጵያ ከገባሁኝ በጣም ትልልቅ ስሮችን እንደምሰራበት ተስፋ አለኝ እና አሁንም ቢሆን ከጎን ሆናችሁ ለምታበረታቱ ለምሰጡኝ ፍቅር እጅግ ከልብ ከልብ አመሰግናለሁ። ውድ ቤተሰቦቻችን እንግዲህ የኪራ ወንድም ነኝ ብሎ የመጣው ይህ ነው። ኪራ ካወቀ በኋላ ምን ይፈጠራል የሚለውን ስናይ ሁላችሁም ከጎን ሆኑ። እዚህ ጋር እንግዲህ ጽዮን ተለቃ እንደመጣች ፈገግታቸውን ተመልከቱልኝ። መሩ ከአማቷ ቤት ቡና አፍልታለች። ጽዮንም ደግሞ ዘና ብላለች። አለምዬም ዘና ብላለች። አባትየውና ልጅየውም በጣም ደስ ብሏቸዋል ማለት ነው። ውድ ቤተሰቦቻችን እናቷ እንግዲህ ይቺ ናት። በጣም የናት የእንጀራ እናት ነው ማለት ነው። ከባድ ነው። ቤተሰቦቻችን ያው እንደነገርኳችሁ ምላሴ ድረስ እየተያያዘ ነው ማለት ነው። በቃ ከዚህ በኋላ ሶሴ የለብኝም ብዬ ማውራት አልችልም። ምክንያቱም እንደፈለገ እየሰራኝ እስከሆነ ድረስ ማለት ነው። ቪዲዮን በመካከል ዝም ብዬ ነበረ። ምንድን ነው ይሱ ደግሞ በቃ ልቤ የለም ማለት ነው። እና ራሴን ደግሞ በቀኝ በኩል ትንሽ መቆርቆር ጀምሮኛል። አሁኑ ነው ህጅ ያንን ቡን ካልጠጣሁ በስተቀር ምንም ልነቃ አልቻልኩም ማለት ነው። ያንን ቡና እየጠጣሁኝ ደግሞ ቀስ ብዬ ማዋራቸው ይሆናል። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በዘት ትርፊ በሌል በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ተመልካቾቻችን ሁላችሁንም ክብርና ፍቅር አሳያለሁ ማለት ነው። ከጎን የሆናቸው አንዳንድ ሰዎች ደግሞ ነበራችሁ፣ ዩቱብ ምን ይጠቅማል፣ ዩቱብ ምን ይጠቅማል ትላላችሁ። ዩቱብ ከሰሩበት፣ በተለይ ኢትዮጵያ ሆናችሁ ለምትኖሩ ሰዎች ዩቱብ ከፍታችሁ እንዲትሰሩ ምኞቴ ነው። ለምን መሰላችሁ? ዩቱብ በእርግጥ በጣም ትግስታችሁን ይፈታተናችኋል። በእርግጥ በጣም ብዙ ውጣ ውረዶችን ሊያሳያችሁ ይችላል። ነገር ግን ደግሞ እናንተ እነዛም ተዋቅታችሁ ቁም ደገር ደረጃ ላይ ይደርሳለሁ የሚለውን ነው ማሰብ ያለባችሁ፣ ማለት ነው። እና ውድ ቤተሰቦቼ እዚህ ጋር ኬራና ናሆሚ እያወሩ ይገኛሉ፣ ስለ ጽዮን እና እንዲሁም ደግሞ ስለ ሰኒ መጥፋት በጣም ተጨንቀዋል። የሰኒት ግን ጥርጣሬዋን በከድበት ጥሩ ነው ብላችሁ የምትለው ልጆች ጥርጣሬዋ በጣም ጥሩና የሚያካሄድ መሆኑን ማወቅ አለባችሁ። እንግዲህ ጽናት በቀጣይ ቪዲዮ ነግራ እንደምታስይዘው ይህን ሰውዬ ሰኒ እንደምትገኝ እርግጠኛ ነኝ ማለት ነው። እዚህ ጋር ራኪብና ሊና ተገናኝተዋን ስለ ሰውየው ልትጠይቃ ስታጣራ ሰውየው እናቴ ጥላ ነው በየትን ቦታ ይገኛል ማለት ነው እና መቱ አቋረጣት። ራኪብ ግን አትተውም ተጠራጥረዋለች ልጁን ማለት ነው እና የእናቴን ቀን ይስጠኝ የእናት እህቴን አንድ ነገር ያደረገውን ሰው ባገኘው እገለዋለሁ እያለች እየዛተች ትገኛለች ማለት ነው። እዚህ ጋር ጽናት ከሌና ጋር እያበደች እየሰከረች ነው። ሌና አረባክሽን አሳፍሪና እሷን በርቅ እየላክልኝ ምነው ሰላማችንን እንጣያለች ነው ማለት ነው። እኛ ምነው ሰላማችን መጣጣት አለብን? ሰላማችን ማጣት አለብን እያለኝ እያበደች ትገኛለች። ውድ ተመልካቾቼ ሁላችሁም ሰብስክራይብ አድርጉ። የሰው ደስታ የሰው መንሆት የሚያስደስታችሁ ማለት ነው። አሁንም ቢሆን ሰብስክራይብ እንዲታደርጉኝ እንድታበረታቱኝ እርዳታችሁን ፈልጋለሁ እንግዲህ አንዳንድ ሰው የሚያሰለቸው የገንዘብ እርዳታ ሆነ የምንም እርዳታ ሊሆን ይችላል። ነገር ግን እኔ ደግሞ አንዲት ጋራ ቤት የምትሰራ ሰራተኛ እህታችሁ ጠንካራ ሆኜ እንዲሰራ አበረታቱኝ ብላ ጥያቄ እያቀረበችላችሁ ይህንን ደግሞ ባለመ ያኔ እናንተ ከጎኔ ባለመሆናችሁ ትጠየቁበታላችሁ ማለት ነው እና ራሴ ሊያመኝ ነው። ልክ እንደነገርኳችሁ ቪዲዮንዝም እያሳለፍኩ ነበረ ሰዎች መጥተዋል እና እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እንድታረጉኝ በአክብሮት ጠይቃለሁ። ጋሆ መጠጣሃለ አይንጨፋኛ ማለት ነው ቤተሰብ ራሴንም ሳያመኝ ቶሎ ብዬ መስራት አለብኝ። ጋሁ ማለት ነው። ለዚህ ቡድና የተከበራችሁ ቤተሰቦችን ሁላችሁም ሰብስክራይብ አድርጉኝ፣ ሁላችሁን ላይክ አድርጉኝ። ላችሁንም ሰብስክራይብ ማድረጋችሁ ላይክ፣ ሼር ማድረጋችሁ እንዲያትረሱ ልጆች፣ የመዲያሞ ጆይ ማለት ነው። እንዲ ልጆች ስላችሁ የመዲያሞቹ ልጆች እየተንጫጩ ነው ማለት ነው። እና ራሴ እንደነገርኳችሁ እያመመኝ ነው። ጽናት እንግዲህ ለእሷ ተደውልና እባክሽን ቶሎ ብለሽ አሁኑኑ ብርቄ መልሽ፣ ችግር እንዳታመጭ። አባቶች መግባት የለበትም እና አንቺ በሄድሽበት ችግር ማምጣት በቀር አታውቂም። እንዲያለች እያበደች ትገኛለች ማለት ነው። እዚህ ጋር ደግሞ ሁለት ጅሎች ምን እያደረጉ ነው ወደ ሚል ስንመጣ ሜልና ሆነ ማለት ነው። ሊናን ወዳለ ሄላ፣ ይችን ወዳለ ሄላ ነው እና ውድ ቤተሰዎች ብላቸው ሰብስክራይብ አድርጉ ፕሊዝ። እና ጋዋርሰሩ ምትሰራላችሁ መሰላችሁ በወተት እንግዲህ ቤታችሁ ወተት ያለሰው ወ በወተት መስራት ትችላላችሁ። ወተት የሌላችሁ ደግሞ በወተት ከሰራችሁት ይበልጥ ያፈታል ማለት ነው። ነገር ግን እኔ ወተት የለንም። ዝም ብዬ ሳዳ አስወት ሳዳ ነው የምሰራው ማለት ነው፣ በስኳር ማለት ነው። እና ማሰራችሁ ሁለት ሚላ ጋር ቡና አደረኩኝ፣ እንደገና ሁለት ሚላ ጋር እንትን አደረኩኝ ማለት ነው። ከዛ ማሰብኝና ከዛ ተሳቷ አደርገዋለሁ ባሳየኋችሁ ጥሩ ነበር። አሸን እየሰራችሁ እንደ ጠጡ ማለት ነው። እናንተ አሸን እያልኩኝ በቃ በወል ይሁን ላይህን፣ አረበኛ ላለመቀላቀል ሞክራለሁ፣ ግን አልቻልኩም። ላዚም አረበኛ ቀላቀላለሁ ማለት ነው። አረበኛ በቃ ላለመቀላቀል አንዳንድ ሰው በሀት ራሱ ኢትዮጵያ እያወራ ነው። የሚገርማችሁ ነገር ጠይብ በላይ በቃ ጠይብ እንደዚህ ነው ጠይብ አንዳንድ ኢትዮጵያ ያላችሁ ሰዎች ደግሞ አረብ ሀገር ያሉ ወይም አረብ ሀገር ያሉ ሰው ነቅለዋል የምትሉን ነገር ለምንድን ነገር ማለት፣ አረብ ሀገር ያለ ሴት ሰርታ ቤተሰቦቿን ላስተዳደር ሰርታ ሚቷን ለረዳችሁ ቅንጭላት የላችሁ እንትን የላችሁ የምትሉን፣ እናንተ ቅንጭላት የሌላችሁ እናንተ ናችሁ። አይገርማችሁም? የማ ቅንጭላት የሌለው ሰው ቢኖር ማለት እናንተ ናችሁ። እኛ አረብ ሀገር ያለ የሴት ሰርታ ጣጥራ ብላ ለማን ነው የምትታታትረው የምታትረው ነው የሚባል ለቤተሰቦቿ ነው ማለት ነው። እናንተ ግን ሕይወታችሁ እዚህ ጋር ተመልካቾቻችን መሩ በጣም አምሮባታም ማለት ነው። እርግዝና አምሮባታም እዚህ ጋር እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ አድርጉኝ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ሁላችሁም

እና ሁላችሁን የምወዳችኋላ፣ የኔ ውድ ቤተሰቦች ሁላችሁን ሰብስክራይብ አድርጉኝ። ያህለን ወሳህለን ያህለን ወሳህለን ሰብስክራይብ አርጉ። እዚ ጋ ዴቭ በጣም ተበሳጭ። ዴቭ እኮ ሲነኩበት አይወድም እሱ፣ ማን ነበር ስሙ? ጽናትን የሚነካበት ሰው አይወድም፣ ያንገሸግሸዋል። እዚ ጋ ይሄ እብድ ሊገላት መሆኑን የነገራት ነው። አስደንግጧት አለም ሰኔ በቃ ታለቀቂልና ሰኔዬ፣ ባንች ነው ድራማ ድምቀቱ እናት። እዚህ ጋር ብርቂና እብድቷ ሌና ነው ሌና አሁን ካልተናገር ሽነት የነምልሽ ሌና ጣላሻሉ። የምር ሁላችሁም ሰብስክራይብ አርጎ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቶልኝ። እንደነገርኳችሁ ጋዋሶስጥ በጣም አደናብሮኛል። እና ከወይን ከጠጣሁ በኋላ ኮክላለሁ እና ሁላችሁንም ወዳችኋለሁ። ጩኸታቸው ማሽር ቀልጧል። በቃ ስልኩን መዝጋት አለብኝ ውድ ቤተሰቦቼ። እንግዲህ ነገ በሀሪፍ በሀሪፍ እንደምጠብቁኝ እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። ሰላም አለይኩም ወራህመቱላህ አበረካቱ።